የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 302 አደጋ ተጎጂዎች የመታሰቢያ ሐውልት ተመረቀ። የአደጋው ተጎጂዎች ስድስተኛ ዓመት መታሰቢያ መርሃ ግብር የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር ዓለሙ ስሜን ጨምሮ የተጎጂ ቤተሰቦችና አምባሳደሮች በተገኙበት ተካሂዷል። ኢትዮጵያ ለደቡብ ኮሪያ ቁልፍ አጋር መሆኗን በሀገሪቱ የኢትዮጵያ አምባሳደር ደሴ ዳልኬ ገለጹ። ኢትዮጵያ ባላት የጂኦፖለቲካ፣ ፖለቲካ፣ የኢኮኖሚ፣ የመሠረተ ልማትና የሰው ኃይል ምቹ ዕድሎች ደቡብ ኮሪያ በአፍሪካ ለምታደርገው የንግድና ኢንቨስትመንት ተሳትፎ ወሳኝ አጋር መሆኗን ተናግረዋል። የደቡብ ኮሪያ ባለሀብቶች በኢትዮጵያ በጨርቃጨርቅ በአምራች ኢንዱስትሪና በኮንስትራክሽን ዘርፎች እያደረጉት ያለው ተሳትፎ ሊጠናከር እንደሚገባ ገልጸዋል። መንግስት ሀገር በቀል እሴቶች ለዓለም እንዲተዋወቁ እየሰራ መሆኑን በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። ሰባ ሁለተኛውን የቦረና አባገዳ የስልጣን ርክክብ ስነ ስርዓት አስመልክተው ሚኒስትሩ በሰጡት ማብራሪያ የገዳ ሥርዓት በኦሮሞ ህዝብ ዘንድ መሪዎች በሰላማዊ መንገድ የሚቀያየሩበትና የዴሞክራሲ እሴቶችን የያዘ መሆኑን ጠቅሰዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ደንዲ ወረዳ በደረሰ የትራፊክ አደጋ የስድስት ሰዎች ህይወት አለፈ። አደጋው ከግንደበረት ወረዳ ወደ ጊንጪ ከተማ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ በመገልበጡ የደረሰ ሲሆን ከሟቶች በተጨማሪ በ16 ሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱም ተገልጿል።